ሀና የእናንተ ልጅ አይደለችም። እኔ እንግዲህ አላቅም። ናሙናው እንደሚያሳየው ከሆነ አንቺ የእነ ወይዘሮ ሚላት ልጅ አይደለችም። እንግዲህ ከዚህ በላይ ምን ታደርጊ? የሆነ ልጅ እንግዲህ ውጤቱ እንደሚያሳየው ርግብ የወይዘሮ ሜላትና የአቶ መስፍን ልጅ ናት። ወይኒም ይ ደስ አላለሽም? ትጠረጠረ አት ማለት ፈራሽ። ምን ላደርግ፣ ችግር የለውም እማማ ብለሽ ጥሪ ግማ። ከዚህ በኋላ ማዘን አያስፈልግም። ለምንድን ነው ማዝነው? እማማ ነገሩ ሁሉ እንዳላሰብሽው ስለሆነ ነው። እኔ ሁኔታውን አሁን ለማሳየት እንጂ ምንም አስቤ አይደለም። ምርመራው እንዲደረግ የፈለጉ ነግሽ ነበር ግን ቆይ ቆይ ቆይ፣ ሆስፒታል አልነበር እንደ ነበራችሁት? አው እኔም ከውጤቱ ልነግርሽ ነው የመጣሁት። እሺ ንገሪኝ። ውጤቱ ምን ሆኖ ነው የቻች በርባሪ ውሸቷ ተጋለጠ እንዴ ሀሴት አንቸች አሁ ሰላሜ ምነው ደነገጥሽ? ቆይ ሀናስ፣ ሀናስ ማለት እሷስ እህቴ የሆነች እኔ እህትሽ ከሆንኩኝ እሷ ቤት በኩል ነው እህትሽ የምትወረው መጀመሪያ ስትገቢ የተናገርሽው ትክክል ነው ማለት ነው ማለት ከእኔ ጋር ጨዋታ ጀመርክ፣ ተምቹ ምን ሆናል? እንዴት ነው የሸወድከኝ? ምን አደረግኩኝ? መስቀልና ፎቶውን እንዴት ለትልቅ ነገር እንደፈለጋችሁት፣ ለምንድን ያልነገርከኝ? እኔም አላወቅኩም ነበር። እኔን አላወቅኩ ይለኛል። የአንተ መጫዎች አሉን። ይቅርታ በጣም ተምቹ፣ እኔንም ሸውደውኛል። አንተ ይቅርታ ትበለኝ? እገልሃለሁ። እውነት ተምቹ፣ በጣም ይቅርታ። እኔም አላወቅኩም ነበር። ታሪኩን ቲቪ ላይ ካየሁት በኋላ ነው፣ በጣም ነው የደነገጥኩት። ትሰማኛለህ? ማን እንደላከው ወስደው ታሳይኛል። ምን ልታደርግ? ምን ልታደርግ እገሉ ይቀር በተምቹ ለብረ ይቀርብኝ ሰዎቹ እጅግ በጣም አደገኛ እጅግ በጣም አደገኛ ናቸው እና እኔ ምን አገባኝ ወንድ ልጅ ይሄ ወንድ የመሆን ያለመሆን ጉዳይ አይደለም ይታውቁ ሀናው ሽታ መሆኗ ታውቋል ያንቺ እንደዚህ ምን የሚሉት ነው እቺ ልጅ ግን ልብ ብለሽ አትሻጣቀልሽ ለምን ብዬ ነው ማለት ደግሞ ምንም ሀሴትን አይመስልም እርግብ ሀሴትን መምሰል አይጠበቅባትም ምክንያቱም እሷ ራሷ ሀሴት ስለሆነች ቆይ ደግሞ ይሄ ደግሞ ምን አይነት ንግግር ነው እና የወይዘሮ ሜላት ልጅ አለመሆኗን እንግዲህ ተረጋገጠ። በደኒዬ አሁን ላይ የወይዘሮ ሜላት ልጅ ነች ተብሎ በደኒዬ የተመረመረው ምርመራ ውጤቱ እንግዲህ እርግብን አመልክቷል ማለት ነው። ይህን ነገር እንግዲህ ሁላችንም ይቀይሩታል ስንል ነበር። ካልቀይሩትም ድራማውም ስራም አይረዝምላቸው ያለው ነገር እንግዲህ እንዲቀይሩት አድርገውታል ማለት ነው። ይህን ነገር እያደረገው እንግዲህ ዶክተር ነው። ግን ደግሞ በወይዘሮ ባዩሽ እየተነሳ ነው እንግዲህ ዶክተሩም ሀስተኛ ነው፣ ገንዘብ ይወዳን እያል በጣም ብዙችን ስንናገር ነበር። ግን ደግሞ እሱ ተገዶና በጣምም ደግሞ ከነፍሱ በላይ ስለሆነ በት ነው ስለዚህ ይህ ነገር እንደዚህ እንዲያደርግ እጅግ በጣም ከአቅሙ በላይ ስለተገደደ የሚወዳትን የሚያፈቅራትን እንግዲህ ፍቅረኛውን እንዲያጣ ስላደረገው ነው። ምክንያቱም ይህን ነገር የማታደርግ ከሆነ የምትወዳትን የምታፈቅራትን ልጅ አታገኛትም፣ እጅግ ደግሞ በጣም ነው የምታምረው በማለት እንግዲህ ዶክተሩን በጣም ዝቶበት ነበረ። ስለዚህ እሷን ከማጣ ይህን ነገር መቀየር አለብኝ በማለት እንግዲህ ዶክተሩ ቀይሮታል። ሌላው እጅግ በጣም ደስ እንደ ደስ የሚለው ነገር ተምቹ ይመጣል ብዬ ነበር። ተምቹና እንዲሁም ደግሞ አሴር ማውራት አለባቸው በዚህ ጉዳይ ብዬ ነበር። ከዛ መልኩ ነው እንግዲህ እውነታን ሊያወጡት የሚችሉ ተምቹና እንዲሁም ደሞ አሴር። ያው እንግዲህ ቆይቶ አሴርን መስማቱ አይቀርም። ተምቹ ግን በሰማ ጊዜ እጅግ በጣም ተናዷል። እንዴት ይሄን ያክል ትልቅ ነገር እንዴት በቀላሉ እንደዛ ፎቶ ሰርቄ ልሰጥ እችላለሁ? በማለት እጅግ በጣም በመናደድ እንዲሁም ደግሞ ልጁንም አግኝቶ ሲቆጠው ነበር። አሁን ላይ የወይዘሮ ሜላት እናት ከቤት ወታለች። ምክንያቱም ሀና በለለችበት እኔም አልቀመጥም ብላ ነበር በፊትም ስለዚህ ይሄ ስህተት ነው፣ የምርመራ ውጤት ልክ አይደለም። እስኪ አንድ ቀን እንኳን ዘወር ብለሽ እርግብን አይተሻታቂያለሽ ወይ? እስኪ ምኗ ነው ሀሴት የሚመስለው በማለት እንግዲህ ለወይዘሮ ሜላትም ስትናገር ነበር። አሁን ላይ ግን ልክ እንደ ሀና የወይዘሮ ሜላትን ቤትተው እንግዲህ የገንዛ እናቷ ወታለ። በጣም ጤና ይስጥልኝ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ሎላዊ ተከታታይ ድራማ እጅግ በጣም በብዙን ዘንድ ተወዳጅ፣ አስተማሪ የኢትዮጵያዊነት የተሞላ ድራማ ነው። እውነን ለመናገር ማለት ነው ብዙ ነገሮችን ትማሩበት ክፍል አምሳ ፓርት እንግዲህ በዛሬው ለት ተለቋል። እንግዲህ ዛሬ ፓርት ላይ የውጤቱ ምርመራ ማለት ነው የደኔ ምርመራው የመጨረሻው ቀን የታወቀበት ነው። እንግዲህ እስካሁን እጅግ በጣም ስንጓጓለት የነበረው የደኔ ምርመራ እንግዲህ አሁን ላይ ዶክተሩ እጅግ በጣም በመፍራትና በመጨነቅ እንዲሁም ደግሞ በሚወዳት በሚያፈቅራለች ስለመቱበት የደኔው ምርመራ እንዲቀይረው ተገዷል። እንግዲህ ወዲያው እንዳየነው ነው። እንደውም ስለምርመረው እንዲሁም ደግሞ ኖላዊ አባቷን እንደምታሳክም ሲነግራት በወቅቱ እጅግ በጣም ለሃና አዝኖላት እንዲሁም ራርቶላት ነበር እና ህክምናውም ሊቀይረው አይችልም። በጣም ለእሷ ሲራራላት አይተናል። የሚልም ሀሳብ ነበር፣ ግን ደግሞ ከጊዜ በኋላ የአባቷን የህክምና ብር ከጨመረ በኋላ በቃ አብሮ እየሰራ ነው፣ ከወይዘሮ ባዩሽ ጋር ብር ተካፍሎ ለመብላት ፈልጓል፣ ሀሰተኛ ዶክተር ነው ይሄ በማለት እንግዲህ ስንናገር ነበር። አሁን ላይ ግን እጅግ በጣም እንግዲህ በሚወዳት በሚያፈቅራልን ስለመጣበት ተገዶ ተጨንቆ፣ እንዲሁም ደግሞ ሽጉጥ ተደቅኖበት እንዳለ ያደረገው እንግዲህ አይተናል ማለት ነው። ህይወት እጅግ በጣም ስላሳዘነው እንግዲህ ናሙነውን ራሱ ያለ መቀየር በጣም ሞክሮ ነበር፣ ግን ደግሞ እየሰራ ባለበት ሰዓት ነበር ሰውየው መቶ እንዲቀይረው ያደረገው። ካለዚያ ግን ይሄ የያዝኩትን ነገር አይተሃል በማለት እንግዲህ በ ስላስፈራራው ነው ይሄን ነገር ሊያደርግ የቻለው ማለት ነው። ያ ማለት ህሊ ነው ፈቅዶ ወዶ ሳይሆን ተገዶ በሚወደው ወይንም ደግሞ በራሱ ነፍስ ስለመጣበት ነው ይሄን ነገር ሊያደርግ የቻለው ማለት ነው። ስለዚህ እኔ በዶክተሩ አሁን ላይ አልፈርድም፣ ግን ደግሞ እጅግ በጣም ደስ የሚለው ነገር ወይዘሮ ሜላት ያው እርግብን ደስ ብሏት ተቀብላታለች፣ ሀናን ውሸታም አድርጋለች። ሌላው እጅግ በጣም ደስ ያለ ነገር ምንድው ታውቃላችሁ እንግዲህ አያቷ የወይዘሮ ሜላት እናት ሀና ነው የተቀበለቻት። ከሀና ጎን ነች። ደኔ ምርመረው ራሱ በቃ ወደ እርግብ ብሄድ እራሱ እኔ ግን ፍላጎቴና እንዲሁ ሁሉ ነገር የሚመስለኝ የድሮ ሀሴት ሀና ነች በማለት አሁን በፍጹም ምርመረው የሆነ ነገር ተደርጎ ሊሆን ይችላል እንጂ በፍጹም እርግብ ይቺ ልጃችን ልትሆን አትችለም በማለት እንግዲህ በዶክተሩ ፊት እንዲሁም ደግሞ በወይዘሮ ሜላት በሀና ፊት በርግፍ ፊት ደፍረው ሲናገሩ አይተናል እና ይቺ ልጃችን ነች ማለት ነው ወይ ብላ እስከምትናገር ድረስ እና እንዲሁም ደግሞ ሀንቺን አጽናንቶታል። ምክንያቱም እማማ ብለሽ ራሱ አያቴ ብለሽ መጥራት ካልፈለግሽ ደግሞ እማማ ብለሽ መጥራት ትች ያለሽ ችግር የለውም። በቃለ ነገሮቹ ጠንካራ ሁኚ በማለት እንግዲህ አባትሽንም እንግዲህ እግዚአብሔር ይማርልሽ በማለት ሀናን በማጽናናት ላይ እንግዲህ አይንትን። ብለናል ወይዘሮ ሚላት እየጠሩት ነው። በቃ ሺ አመሰግናለሁ እማማ በማለት እንግዲህ እኔ እውነቱን ለማወቅ ነው እንጂ የቤተሰብ ችግር የለብኝም ሁሉን ነገር የሚሆንልኝ አባት አለ፣ በማለት ሀና መልሳለች። ሀና እውነቱ ስለተደበቀባት ምርመራው ውጤት ወደ እርግብ በመሄዱ እጅግ በጣም አዝናለች። እውነት ነው እንግዲህ የራሷን ታሪክ ሰርቃት እንደገና ደግሞ በደንብ የምርመራ እንደዚህ የራሷን ሰርቃ ለእርግም ማድረግ እና በእርግም ማስመሰል እጅግ በጣም ከባድ ነው። ቤተሰብ ያክል ነገር ነው ማለት ነው። ይሄ ቀላል ነገር አይደለም፣ እና ዶክተሩም እንደዚሁ ነው ያለው ቤተሰብ ያክል ነገር ከልጅነቷ እስከ መጨረሻው ለምንድን ነው እንደዚህ ማሳጣት ብሎ ነበር። እንግዲህ ፈርቶ የነበረው ግን ደግሞ ስላስፈራረው ከአቅሙ በላይ ስለሆነ ይህ ነገር በስተት እንዲሰራ ተገዷል። ባሁን ላይ እጅግ በጣም ደስ ብሏታል። ከአቅም በላይ ፍንክነክ እያለች ትገኛለች። ወይዘሮ ሜላትም እጅግ በጣም ደስ ብሏታል። እንግዲህ ወደ ቤት ተመልሳ ራሱ ለ ሰላም፣ ራሱ ተናግራ ነበር። ያቺ ሌባ አጭበርባሪ እኮ ሁሉ ነገር ተጋለጠባት። ምርመረው ውጤቱ እኔ የእናንተ እህት መሆኑ ታወቀ። የደን የምርምረው እኔ ነኝ የሆንኩት ቤተሰብ እንጂ ሀና አይደለችም አጭበርባሪ ነች እያለች እንግዲህ ለሰላም ስትናገር ነበር። ሰላም እጅግ በጣም ነው የደነገጠችው። ምክንያቱም እንዴት ሊሆን ይችላል በማለት ማለት ነው። እንግዲህ ሰላምዬ ሀናን እጅግ በጣም ስለምታቃት የውስጧን ስለምትረዳት እንደማትዋሽ ወይም ደግሞ እንደማትቀጥፍ ስለምታውቅ ይሄ ነገር እውነት እሷ ልትሆን ትችላለች የሚል ሙሉ ግምት ነበራት። ግን ደግሞ የደን የምርመረው ደግሞ ከእርግብ ጋር በመሆኑ እጅግ በጣም ተናዳለች። እንደ እህት እንድትሆናት የምትፈልገው እንደዚሁ በሀሳብ ደረጃ ይብን ሀና እንደሆነች እንግዲህ ከምናሴ ጋር ሲያወሩም አይተናል። ሁነን ለመናገር ለእኔ እህቴ እንድትሆን የምፈልገው ሀና በማለት እንግዲህ ምናሴንም አወጣታ እንግዲህ አቃለች ማለት ነው። ስለዚህ የምናሴም ፍላጎት እንዲሁም ደግሞ የሰላም ፍላጎት እንዲሁም የአያታቸው ፍላጎት ሀና ነበረች። ቤቱ ሙሉ ያልተቀበለችው በነገራችን ላይ ወይዘሮ ሚላት እንጂ ሌሎቹ ተቀብለዋት ነበረ። ግን ይሄን ነገር ደግሞ አላመነችም፣ ከጀርባ የሆነ ነገር እንዳለ ተሰምቷታል ማለት ነው ሰላምዬ። ስለዚህ ሰላም አሁን ላይም ከሀና ጎን ትቆማለች። ምናሴ አሁን ላይ ግን አምኗል ማለት ነው። ምክንያቱም እንግዲህ ሀና የመሰላትን ነገር ነው የተናገረችው፣ ስህተት የለባትም ብሎ ለእናቱ ሲናገር ነበረ። እና እርግብ ያው እህቴ ስለሆነች ደስ ብሎኛል፣ ችግር የለብኝም፣ ግን ደግሞ ሀና ስህተት ያለባት አይመስለኝም። ያለውን ነገር ወይም ደግሞ የመሰላትን ነገር ነው የተናገረችው፣ እና እንደዚህ ሆኖ በመጣራቱና ቼክ በመደረጉ ደስተኛ ነኝ። ግን ደግሞ እናንተን አሁን ላይ አስከፋችሁ መሰል፣ እናቴ በጣም ይቅርታ። አያቴና አንቺ በውጤቱ አልተደሰተችም፣ አያቴና እና በዛ ጉዳይ ስትጨቃጨቁ እየሰማዋችሁ ነው በማለት እንግዲህ ይነግራታል። ወይዘሮ ሜላትና እንዲሁም ደግሞ እናቷ አሁን ላይ እየተስማሙ አይደለም። እንግዲህ ሀና እንግዲህ የወይዘሮ ሜላትን ቤት ለካ ሄዳለች ይመስለኛል። እስካሁን አልተመለሰችም፣ ግን ደግሞ አሁን ላይ የወይዘሮ ሜላት እናትም እዚህ አልቀመጥም፣ ይሄን ውጤት ለማወቅ ነበር እስካሁን የተቀመጥኩት፣ አሁን ጨርሻለሁ። በማለት እንግዲህ ለምንድን ነው የከፋሽ? በማለት እንዴት? በፍጹም ሃና ያንቺ ልጅ ነች እንጂ እርግብ ያንቺ ልጅ አይደለችም። እስኪ አንድ ቀን እንኳን አስታውለሻት ታውቂያለሽ ወይ? ምኗ ነው አሁን ሐሴትን የምትመስለው በማለት እንግዲህ ከፊት ለፊቷ ቁጭ ብላ ቦና ስታፈላ ያለምንም ነገር ስትናገራት ነበር የወይዘሮ ሜላት እናትና፣ ምኗም ሐሴት አትመስልም እርግብ፣ እኔ ግን ሁሉ ነገሯ የሚመስለኝ ሀና ነው በማለት እንግዲህ ለወይዘሮ ሜላ ስትናገር ነበር። ወይዘሮ ሜላት እጅግ በጣም ተናዳ ስለነበር እማዬ ከዚህ በኋላ ስለ ልጄ የሆነ ቃል ስትናገሪ እንድትናገሪ አልፈልግም። በቃ ተረጋገጠ እኮ የደኔው ምርመራ ነበረ ተረጋገጠ። ስለዚህ እርግብ የድሮዋን እርግብ የድሮዋን ሐሴትን መምሰልም አይጠበቅባትም። በቃ አሁን ባለችበት መቀጠል ትችላለች፣ በማለት እንግዲህ ለእናቷ መልሳላታለች። በቃ የራሳችሁ ጉዳይ በማለት እንግዲህ ያው የወይዘሮ ሜላት እናትም ከዚህ በኋላ እዚህ ቤት መቀመጥ አይጠበቅብኝም በማለት በተነሳችበት ሰዓት ነበር እርግብ አያቴ፣ ለምንድን ነው ትናፍቅኛለሽ? አብረን መኖር እንችላለን እኮ ለምን ትሄጃለሽ? በማለት እንግዲህ አያቷን ስትናገር እኔም የራሴ ቤት አለኝ፣ ስለዚህ የግድ መሄድ አለብኝ። እዚህ የመኖር ግዴታ የለብኝም። በቃ የምርመራው ጉዳይ ነበረ፣ እሱን እስከማቅ ነበር የተቀመጥኩት። አሁን ደግሞ እሱን አወቃለሁኝ በማለት እንግዲህ ያው ተነስተዋል። እንዲሁም ደግሞ ወይዘሮ ሜላትም እሺ እማዬ፣ አንቺ ካልሽ በቃ በማለት እንግዲህ የቀርታ ብላ ጠይቃታለች። አሁን ላይ እንግዲህ ስለተምቹ ነው። ተምቹ በመንጣቱ እጅግ በጣም ደስ ብሎኛል። ምክንያቱም የሀናን እውነታ የሚያወጡላት ተምቹና እንዲሁም ደግሞ አሴር ነው። አሴርና ተምቹ ከተገናኙ ሁሉን ነገር አሴል እንግዲህ ስለ ተምቹ ስለሚያወረው ተምቹ ደግሞ ይህ ነገር እሱ እንዳደረገውና ነገሮቹ ይህን ያክል እንደተራዘሙ ሲሰማ የሆነ ውሳኔ ላይ የሆነ ፍንጭ ላይ ሊደርሱ ይችላል የሚል ሀሳብ በቀደም ሰጥቼ ነበረ። ስለዚህ አሁን ተምቹ በመንጣቱ የድሮውን ማለት ነው። እንዲሁም ፎቶውንና መስቀሏን የሰጣትን ሰው ማን እንደሆነ እንግዲህ ይደርስበታል። በዚያ መልኩ እውነታ ትወጣለች። እንዲሁም ደግሞ የደንየው ምርመራውንም የቀየረውን እንግዲህ ዶክተሩም ይያዛል ብዬ ተስፋ አደርጋለሁ። በእርግጥ እሱ ባይሆንም ከጀርባው ያሉት እነ ወይዘሮ ባዮች ስለሆኑ የነሱ ሴራ የሚጋለጥበት ነገር ደርሷል። እንግዲህ ግልጥ አድርጎ አሴር ስለነገረው ለተምቹ በጣም ደስ ብሎኛል። ምክንያቱም ያው እንግዲህ ተምቹ አላወቀም፣ ሀና የኖላዊ ልጅ እንደሆነች ነው የሚያውቀው። ስለዚህ እሱ እንዳሳደጋት አሳዳጊዋ እንደሆነ እንዲሁም ደግሞ ቤተሰቦቿ ሌላ እንደምትፈልግ ምናምን ይህን ነገሮች ለሱ ግልጽ አልነበረም። ግን ደግሞ ከኖላዊ ቤት መስቀልና እንዲሁም ፎቶ እንደሰረቀ ሁላችንም የምናውቀው ጉዳይ ነው። አሁን ላይ ግን ልክ ያንን ፎቶና መስቀሉን ሰርቆ አሳልፎ የሰጠውን ልጅ አግኝቶታል። እንዴት ይህን ያክል ትልቅ ነገር እንደዚህ አድርጌ አሳ አሳልፌ እንድሰጥ ታደርገኛለህ? እኔ እኮ ዝም ብዬ ተራ ነገር መስሎኝ ነው፣ በማለት እንግዲህ ጓደኛው ነግሮታል። ያም ያሳልፈው ጓደኛው ራሱ እጅግ በጣም ተምቹን ይፈራዋል ማለት ነው። ያን ጊዜ እንግዲህ ወይዘሮ ባዩሽ ራሱ ብሩን ባልሰጠችው ሰዓት ለተምቹ በጣም ልጁ ያስፈራል። ስለዚህ የሆነ ሰዓት ይገለኛል ያለውን ነገር የግድ ማድረግ አለብኝ፣ በማለት እንግዲህ ለተምቹ ተሎ ብሎ ብሩን እንዳመጣ ሁላችንም የምናስታውስ ይሆናል። አሁንም ተምቹ እኔ አልፈራም ወንድ ልጅ ነኝ ወቅ በቃ ሰዎችን እንድታሳየኝና እንድታሳየኝ ይፈልጋለው በማለት እንግዲህ ተምቹ ሲናገረው ነበረ። ስለዚህ ተምቹ ወደ ኋላ አይልም። ልክ ወይዘሮ ባዮሽ ያደረገችውን ነገር ከወይዘሮ ባዮሽ ጋር እንዲሁም ደግሞ እ ደኒው ራሱ ምርመራ የቀየረው ሰው ጋር ከወይዘሮ ባዮች ባዩሽ ጋር ስለሚሰሩ እነሱም ነገር እንግዲህ በአንድ ላይ ያወጡታል ብዬ ተስፋ አደርጋለሁ። ይሄን የሚያደርጉትና እንደዚህ የሃናን እውነታ ሊያወጡ የሚታገሉት በእርግጠኝነት ተምቹና አሴር ናቸው። አሁን ላይ ሃና እጅግ በጣም ተስፋ ቆርጣለች። እሷ ሲጀመር እኔ አባቴ ሁሉ ነገሬ ነው ግን ደግሞ በቃ ቤተሰቦቼን አገኘሁ ብዬም በዚህ በደኔ ምርመራን ለማረጋገጥ እጅግ በጣም ጓጉቼ ነበር እና አይ ከፋኝም በማለት እንግዲህ ለወይዘሮ ሜላት እናትም ስትናገር ነበር። የወይዘሮ ሜላትና እናትና እንዲሁም ሀናም ከዚህ በኋላ ይገናኛሉ የሚል ሀሳብ አለኝ በግል በያንስ እንኳን ሀና ወደዛ ቤት ትመለሳለች ወይ አትመለስም የሚለው ነገር ደግሞ እጅግ በጣም የሚያሳስበው ወደ ወይዘሮ ሜላት ቤት በእርግጠኝነት ትመለሳለች። ወይዘሮ ሜላት ባትፈልጋትም በልጆች ኃይል የምትመልስ ይመስለኛል። አንደኛ እንግዲህ ያው ምናሴንም ስለምታክመው በዚያ ጉዳይም ትመለሳለች፣ ወይም ደግሞ በስራ ገበተዋም ትቀጥላለች። እንዲሁም ደግሞ ያ የአባቷ ሕክምና ጉዳይም ወይዘሮ ሜላት ስለሆነች ነገሩ ነገሮችን የምጨርስላት በዚያ ምክንያትም ዳግመኛ የሚገናኙ ይመስለኛል። እንግዲህ ወደዚያ ቤት የምትመለስበት አጋጣሚ ብዙ ነገሮች ይገኛሉ። ሰላምም ከጎኗ ትቆማለች ብዬ ተስፋ አደርጋለሁ። በቀጣይ ፓርት ደግሞ አቶ መስፍኔ በመንጣት ደግሞ ከጎኗ ቢሆን እጅግ በጣም አሪፍ ነበረ። በአሁኑም ራሱ በምርመራው ውጤት በመጨረሻ አብሮ መኖር ነበረበት። በዛ ላይ ደግሞ ወይዘሮ ሜላት በነገራችን ላይ ቢያንስ እንኳን ምርመራው ራሱ ተደርጎ እንደዚህ ሆኖ ራሱ ቢሆን አሊያም ደግሞ የወይዘሮ ሜላት እናት ራሱ ማለት ነው ያ ማለት የሰላም አያት ወይንም ደግሞ የሀና አያት የሀናን አባት ቢያዩት እጅግ በጣም አሪፍ ነበር። የበለጠ መረጃ ለወይዘሮ ሜላትም እንዲሁም ደግሞ ወይዘሮ ሜላት እንኳን ያው ልጄን አግኝቻለሁ ብላለች፣ ሙሉ በሙሉ አምናለች። ስለዚህ ስለ ሀና ማጣራትም ሆነ ከጀርባዋ ያለውን ሰው ያሳደጋትን የት እንዳገኛትና እንዴት እንዳደረጋት እንግዲህ የምታሳክመውን ኖላዊ አባቷን ራሱ መጠየቅም አልፈለገችም። ግን ሆኖም ግን የወይዘሮ ሚላት እናት ወደ ሀና አባት ቀረብ ብላ ስለ ሁሉ ነገሩን እሱ ቢያስረዳትና ነገሮቹ ከሳቸው ጋር መፍትሄ ይመጣሉ ብዬ አስብ ነበር ግን ደግሞ በዚያ ለክ እዚው ሕክምና ቦታ እየተመላለሱ ግን ዞር ብለው አላዩትም ማለት ነው። የሀናን አባት ቢያዩትና ቢጠይቁት ስለ ሀና በደንብ ይነግራቸው ነበረ። እንዲሁም ደግሞ ለሀናም ያግዝ ነበረ። ምክንያቱም ሁሉን ነገር በመናገር ቤተሰቦቿን እንዴት እንደሆነ እንዲሁም ደግሞ የተሰረቃትን ፎቶዋን እንዲሁም መስቀሏን አባቷ ስለሚያውቅ ማለት ነው። እና ብቻ ግን ውስብስብስብ ብሏል። ግን ደግሞ እውነት ትመነምናለች፣ ትዘገያለች። አንድ ቀን ግን ተዋጣለሽ ማለት ነው። ወደ ቻናሌ ቤተሰቦች በእያላችሁ በሰላማቸው ይብዛልኝ።